ማቲያስ። አቤት ቦስ። ለምን ኤርፖርት ይዤ እንደመጣ ታውቃል? አረ አላቅም ቦስ። ማቲያስ፣ እኔ ጋር መስራት ከጀመርክበት ጊዜ ጀምሮ እስካሁን ድረስ በጣም ጠንከረስ ሰራ ቆይታል። ስለዚህ እኔም ለዚህ ጠንካራ ሰራተኝነት ሽልማት ለማታ አዘጋጅ። ስለዚህ ከዛሬ ጀምሮ የተለያዩ አስር ከተሞች ላይ ሽርሽር ሽር ወስዳል። ኬት እንደምን ጀምር ታውቃል? ኬት ነው ቦስ? ከመቀሌ። ማአለ አይደለም መቀሌ

አገኛችሁት ፈልጉታ። ምንድን ነው በደንብ ፈልጉት። አይ አንተ። አቤት፣ ቦስ ምን ትሰራለህ እዚህ? ቦሴ ኮይምስ ጋና ሆቴል ነው። አያምርም? አሁን እንደው ይሄ ምኑ አንተ የምርህ ነው? ያምራል በጣም። በስ ማም የት ገባኝ? ሰላቢ ና ቦስ፣ በደንብ ላሳየ። ይኸውልህ ቦስ ምስጋና ሆቴል ማለት መቀሌ ላይ አሉ ከሚባሉ ሆቴሎች ማለት አንዱ ሲሆን ምስጋና ሆቴል ከሪሴፕሽን ጀምሮ የሩም አገልግሎቱን ጨምሮ ደግሞ ቦስ የሩማቸው ስፋቱና ጽዳቱ፣ ዳይኖሰር ማነው ፈረስ ያዝጋልባል። በዛ ላይ በመስኮት በኩል ያለው ቦስ ባጃጅ ነገር ብትገዛልኝ እኮ በናትህ እዚህ እየመጣ አቆም ነበር እና ግን ቦስ ባጃጅ አትገዛልኝም። ወይኔ ቦስ ደግሞ ምግባቸው ሲጣፍጥ ላቅምስ ቦስ ተደበሬ ይቀራል። ምን ችግር አለ። አረ ደግሞ ቦስ ቅድም ሳልነግር እዚህ ሽንት ቤት ልታጠመጥቼ ውሃ ውሃ መጣች እንዴ። ለምንድን ነው ታዲያ የኔ የማይሰራው? ከዛ ዘግተውት ነው እንዴ ቦስ? አትማታ እንዴ ቦስ ምን ሆነህ ነው? ቦስ የነገር ሶፍት ማጠራቀሚያ ነው እንዴ? እጅ ማድረቂያ እጅህን በልቶኝ የነበረ ቦስ። በነገራችን ላይ ቦስ በመላው መቀሌ በሆቴል ደረጃ የመጀመሪያውን የባንድ መድረክ በማዘጋጀት ብዙ አይነት ፕሮግራሞችን በማቅረብ የሚታወቀው ብቸኛው ሆቴል ምስጋና ሆቴል ነው። እና እንግዲህ ቦስ ምስጋና ሆቴል ይህን ይመስላል። አንዳንዴ እንደዚህ የመጣን ምናምን መዝናናት ከፈለግን ጥራኝና አብረን ፈታን እንላለን። እሺ ቦስ ሪሳፒው ቺርስ ማደስ አብይ ቦስ ይሄ ምንድን ነው ታውቃለህ? ቦስ ይሄ የቤተሰቦች ቤት ነው አይደለም። ምነው ታዲያ ቦስ ይሄ ማለት ያጫነስ ቤተ መንግሥት ነው። አፄ ዮሐንስ አጎት ነው። አፄ ዮሐንስ ቤተ መንግሥት ማለት አፄ ዮሐንስ አራተኛ ከመንገሳቸው በፊት ልጅ ካሳ ምርጫ ይባሉ ነበር። ካሳ ምርጫ በትግራይ ክፍለ ሀገር በተንቤን አውራጃ ከአባታቸው ምርጫ ወለ ቂዳን እና ከእናታቸው ከወይዘሮ ስላስ ድምፁ ሐምሌ 5 ቀን 1829 ዓ ም እንደተወለዱ ይገመታል። ካሳ ምርጫ ከቤተሰቡ የመጨረሻ ልጅ ነበሩ። የትግራይና አካባቢው ሊባል በሚችል መልኩ በርካታ ታሪካዊ ፋይዳ ያላቸውን ቅርሶች ያሰባሰበው ይህ ሙዚየም በተለይም ለሀገራቸው ክብርና አንድነት መስዋዕትነትን የሆኑት የአጼ ዮሐንስ አራተኛ መገልገያ የቅርስ ስብስቦችን የያዘ ነው። ሙዚየሙ ከነሐሴ 18 ቀን 2008 ዓ ም ጀምሮ ለጎብኚዎች ክፍት ሆኗል። እና እንግዲህ ማቲያስ መቀሌ ውስጥ አሉ ከሚባሉ ቅርሶች መሃል ይሄ የአጼ ዮሐንስ ቤተ መንግስት አንዱ ሲሆን የብዙ ቱሪስቶችን መዳረሻ ነው እና ማቲያስ ቤተ መንግስት እንዴት አያው አረቡ ሲያጎት ማን ነው ቤተ መንግስት ያበደ ነው። ማቴዎስ አቤት፣ ቦስ ይሄ ምንድነው ታውቃለህ? መስቀል ነው ቦስ። በእርግጥ አልተሳሳትክም መስቀል ነው። ግን ከሌሎቹ መስቀሎች ለየት የሚያደርገው ነገር ምን መሰለህ? ምንድነው ቦስ? ይሄ ጮማ ተራራ ላይ የተከለው የመስቀል ጮማ ከፍታው 52 ሜትር ወደ ጎን ስፋቱ ደግሞ 29 ሜትር ነው። በዚህም የተነሳ በከፍታው ከዓለም ስምንተኛ ከአፍሪካ ደግሞ አንደኛ በመሆን ተመዝግቧል። ይህ የጮማ መስቀል 12 የብረት እግሮች አሉት። ይህም እንዲሆን የተፈለገው 12ቱን የኢየሱስ ክርስቶስ ደቀ መዛሙርቶችን ለማሰብ ሲሆን ወደ ላይ ደግሞ ከፍተው 52 ሜትር የተደረገው የቅዱስ ያሬድ 52 ሳምንት ጾምና ጸሎት ለማስታወስ እንዲሁም አንድ ዓመት 52 ሳምንት እንዳሉ ለማሰብ ሲባል ነው። ይህ የጮማ መስቀል የተመረቀው መስከረም 14 2010 ዓ.ም ሲሆን ከዚም ጊዜ አንስቶ የመስቀል በዓል አከባበር በዚህ በጮማ ተራራ ላይ መደረግ ጀምሯል እና ማቲያስ እንደነገርኩ መስቀሉን ቪ ማተርስ አቤት ቦስ። እስኪ ንፋስ እንካን ወከናል። አረ ቦስ እኔ ደክሞኛል። ልተኛ ይቅርብኝ። ወይ ደግሞ ለምን ቅስቀስ እንዳያደርገን ጠላ ነገር አንጠጣም? የወልደ ማትያስ ይህ ጠላ ቤት በመቀሌ ካሉ እና አብዛኛው ሰው ከሚያዘወትራቸው ቤቶች መሀል አንዱ ሲሆን ጠላው እንደ ሌሎቹ ጠላ ቤት በአምስትና በስድስት ጣሳ ጠላ አይደለም የሚያሰክር። ገና የመጀመሪያውን ጣሳ እንደጠጣ መንገድ አዘገቼ ጀት ላይ ወጥቼ ካልጨፈርኩ ማለት ይህ የማይቀር ነው። ዘቫምፓይር የሚለውም ስም የተሰጠው ስላስና ብርሃ ጽዮን በተባሉ የጠላ ስፔሻሊስቶች በጋራ የሚጠምቁት አስማተኛ ጠላ ስለሆነ ነው። ስለዚህ ማትያስ ቀስ እያልክ ጠጣ።

እሺ ቦስ፣ ይቅርታ ወይ እንዴት አደረክ ጉዳዩ አ አንተ ሰውዬ ምንድነው የምፈልገው? ቆይ ቦስ፣ መቀሌ ከመጣን አንድ ወር ሞላን ግን፣ እስካሁን ክለብ ወስደኸኝ አታውቅም እኮ። መቼ ጠየቀኝ ታዲያ? ይሄው ቦስ፣ አሁን ጠየቅኩህ። እንደውም ኤክሰስ ነው የምወስድ። ኤስከስ? ኤስከስ አይደለም፣ ኤክሰስ። የት ነው ቦስ? አናሳኝ። እሺ ቦስ፣ ኤክሰስ ክለብ መቀለ ኤክሰስ ክለብ ማለት መቀሌ ውስጥ አሉ ከሚባሉ ክለቦች መሃል አንዱ ሲሆን ኤክሰስ ክለብ ፕሮፌሽናል በሆኑ ሴኪሪቲዎች ደህንነቱ ተጠብቆ የሚዝናኑበት ድንቅ የሆነ ክለብ ነው። አድራሻ መቀሌ 22 ሲሆን ከ22 መስቀለኛ ወደ ዲያስፖራ በሚወስደው መንገድ ያገኙታል።

አቤቱስ ምን እየሰራ ነው? ቦስ ቻይኖስ ግን አይገርሙ! እንዴት በሁለት እንጨት አንድ ምግብ ሲበሉ እዚህ መቀሌ ትግራይ ላይ ምን በሁለት እንጨት አንድ ምግብ። እንደውም ከዚህ ነው የተወሰደ ይባላል። ይሄ ናላሳይ እንዴ ቦስ እህሎ ጥሕሎ ማለት መቀሌ በይበልጥ ደግሞ ዓዲግራት እንዳሰባጋድስ የሚዘወተር ምግብ ሲሆን ጥሕሎ የሚሰራው ከገብስ ዱቄት ነው። የገብሱን ዱቄት በቀዝቃዛ ውሃ ከተቦካ በኋላ በትሪ ላይ እንጀራ በማድረግ ጥሕሎ ድቡልቡል ድቡልቡል የተደረገ እንጀራ ላይ ይቀመጣል። እዛ ለጥሕሎ ማባያ የሚሆን የራሱ ስልስ ስጋ ይሰራለታል። እዛ ላይም ሕልበት ይደረጋል። ይሄ ሁሉ ከተጠናቀቀ በኋላ በሽንጥር እየተወጋ ይበላል። እንግዳ ሆነ ሰው ቤት ከሄድክ ደግሞ እንደ እንግዳነትህ የቤቱ ባለቤቶች እያጎረሱ ትበላለህ። ይሄ ሁሉ ሲሆን ግን ምግቡን የሰራችው ሴት ማዕዱን አብራ እንድትቋደስ ባህሉ አይፈቅድላትም። እሷ የምትበላው ምግቡን ከማቅረቧ በፊት ነው። ማከስ ተመቼ ረቦስ አበደ ነው። ጸባይን ካሳመርክ አንድ ቀን ደግመ አለ። እሺ ቦስ እንሂድ። አስቀምጠው እሷ ይወሰድም አስቀምጠው ማቲያስ አቤት ቦስ እንግዲህ ወደ ትግራይ ይዤ እንደመጣ ካደረጉኝ ምክንያቶች አንዱ ይሄ የገር አልታ ገዳም ገር አልታ። ሀውዜን ተነስተን ወደ 13 ኪሎ ሜትር ነርተን ገር አልታ አቡነ ማታ ጉህ ደረስን። አካባቢውን ጉህ፣ ቤተክርስቲያኑን ደሞ አቡነ ማታ በማለት አቡነ ማታ ራሳቸው ሰይመውታል። በስድስተኛ ክፍለ ዘመን አቡነ ማታ ወደላይ ሲወጡ የተከሉት የወይራ ዛፍ አለ፣ አውሊዕ ሚዜን ይባላል። ወደላይ ወጥተው መጸለይ ለማይችሉ ሰዎች እዚ መጥተው ከጸለዩ እዛ እንደሄዱ ይታሰባል። ደሞም ሰባት ዘራቸው ይባረካል። አቡነ የማታ ከዘጠኝ ቅዱሳን መሃል አንዱ ናቸው። ከሮማንያ በአምስተኛ ክፍለ ዘመን መጨረሻ አካባቢ የመጡ ናቸው። ገራ አልታ አቡነ የማታ ከአንድ አለት በ537 ዓመተ ምሕረት በንጉሥ አላሜዳ ዘመነ መንግሥት ነው የተቆረቆረው። ስዕሎቹም ደግሞ በስድስተኛ ክፍለ ዘመን ከአፈር ከቅጠላቅጠል ከአበቦችና ከክሰል በመንፈስ ቅዱስ እየተመሩ የተሳሉ ናቸው። እስካሁን ደግሞ ምንም አይነት እድሳት አልተደረገባቸው። ቤተክርስቲያን ውስጥ ከሚገኙ ቅርሶች መሃል አንዱ ሲኖዶስ የሚባል ከቆዳ የተሰራ መጽሐፍ ቅዱሶች አሉ። ገድለ ሐዋርያት የሚባል የአቡነ የማታ የእጃቸው መስቀልም እዚህ ውስጥ ይገኛል። አቡነ የማታ ከዚህ እየወጡና እየወረዱ እስከ ራያ ሙሉ ገራ አልታ ድረስ ወንጌል ያስተምሩ ነበር። ብዙ ደቀ መዛሙርትም ነበሯቸው። ለብዙ ዓመት ደግሞ እዚህ ተቀምጠዋል። በመጨረሻም በሰማዕትነት አልፈዋል። እና እንግዲህ ማቲያስ የገራ አልታ ገዳም ታሪክ ይሄንን ይመስል ነበር። ኧረ አልሄድም ቦስ። አ አድራለሁ። እንዳታይ እንዳታይ እንዳታይ። ሰርፕራይዝ ቦስ። አክሱም አክሱም አክሱም፣ በደምብ ነዋ ቦስ። ይኸውልህ አክሱም ማለት የአክሱም ሀውልት ወይም ሮሜ ስቴሌ እየተባለ በተለምዶ የሚጠራው በኢትዮጵያ በአክሱም ከተማ የሚገኝ የዓለማችን ረዥሙ የትክል ድንጋይ ሀውልት ነው። ይህ ሀውልት አንድ ሺ 700 ዓመታትን ያስቆጠረ ሲሆን የ24 ሜትር ወይም 78 ጫማ ርዝመት አለው። 160 ቶን የሚመዝነው የወ ግዙፍ ድንጋይ መሰረቱ አካባቢ ሁለት የሐሰት በር መሳይ ፍልፍሎች አሉት። በአክሱም ዘመነ መንግስት እንዲገነባ የተደረገው ይህ ሀውልት ወይም በእንግሊዝኛ ስቴል የሚባለው በአክሱም ከተማ ከሌሎች መሰል ሀውልቶች ጋር እንዲቆም የተደረገው በአራተኛው ምዕት ዓመት አካባቢ ነበር ይባላል። ይህም ጥንታዊ አክሱም ምን ያህል ስልጣኔ እንደነበራት ጠቋሚ ነው። እነዚህ ሀውልቶች የሚቆሙት በመሰረታቸው ለሚቀበሩ ንጉሳዊ ቤተሰቦች እንደሆነም ታውቋል። እንደ አውሮፓውያን አቆጣጠር በ1935 ጣሊያን ኢትዮጵያን በወረረችበት ጊዜ ይህን ሀውልት በጊዜው በነበረው የፋሽስት ኢጣሊያ ገዝ ትእዛዝ መሰረት የጣሊያን ወታደሮች የአክሱምን ሀውልት ከወደቀበት አንስተው ወደ ሮም ወሰዱት። ሁለተኛው የዓለም ጦርነት እንዳለቀ ጣሊያን የዘረፈችውን የአክሱም ሀውልት ለኢትዮጵያ እንድትመልስ በተስማማችው መሰረት ላለመፈፀም እስከ የካቲት 1966 ዓ ም ብዙ ግለሰቦች ቢማጸኑ ማሻፈረኝ አለች። እነዚህ ምክንያቶች ያላስደስቷቸው ዶክተር አበራ ሞላ ኢንተርኔት በመጠቀም የመላኪያ ገንዘብ ለማሰባሰብ እና ሀውልቱንም በትናንሽ አስቆርጦ ለመላክ እንደሚቻል ጣሊያኖች ካሳወቁ በኋላ አጣብቂኝ ውስጥ የገቡት ጣሊያኖች ራሳቸው ወጪውን ክፍል ከወሰዱበት እንደሚመልሱ ተስማሙ። በዚሁም መሰረት የጣሊያን መንግስት ወደ አስር ሚሊዮን ዶላር አውጥቶ ሀውልቱ ወደ አክሱም ተመልሶ እንዲተከል አድርጓል። እና እንግዲህ ቦስ የአክሱም ታሪክ ይህን ይመስላል። ይህን ሁሉ አሁን እንዴት አወቅ? ቦስ ጎበዝ የሶሻል ተማሪ ነበርክ እኮ ቦስ። ደከመ እንዴ? ትንሽ ወገቢን እባክህ ና። እኔ ደግሞ አክሱም ላይ ጥሩ ማረፊያ አላሳየ። ቦስ ወልቦስ ሳቢያኖ ቴል ይባላል። በነገራችን ላይ ሳቢያን ማለት እዚህ አክሱምና አካባቢ ላይ ከግዕዝ ቋንቋ አስቀድሞ ይግባቡበት የነበረ ቋንቋ ማለት ነው። ታዲያ እዚህ ታሪካዊ ቦታ መተን እዚህ ታሪካዊ ሆቴል ካላረፍን የት ልናርፍ ነው ቦስ? ሳቢያን ሆቴል ስለተቀበላችሁን እናመሰግናለን። እና እንግዲህ ቦስ የአክሱምም የሳቢያንም ታሪክ ይሄን ይመስላል። እንዴ ነው ወይ ተኛ እንዴ?

አቤት ቦስ፣ በጊዜና ብያ አይደለን እንዴ ላልኩ። የምን በግ በጊዜና አይደለን እንዳልከኝ። ኤክሰስ ላውንጅ መቀሌ። መልካም አዲስ ዓመት ማቲያስ። አቤት ቦስ፣ አቤት ቦስ ልማት ሬል ለማታስ ኤ 190000 ብር የየትኛው ባንክ ላይ አስገባው ቦስ? ይህን ገንዘብ እንኳን አካውንት ውስጥ አስገባው ሌላ አይደለም። እና ቦስ ለሽልማት ነው ወይ ነው ቦስ ይያመስል ማን ላንተ ነው? አለ ለእናንተ ነው። ሎሊ ቺፕስ ከዚህ በፊት ቻሌንጅ አዘጋጅተው አሸናፊዎቹን መሸለሙ ይታወቃል እና አሁን ደግሞ ሁለተኛው የሎሊ ቺፕስ ቻሌንጅ በይፋ ተጀምሯል። ቻሌንጁም የሚሆነው ቻሌንጁ የሚሆነው የሎሊ ችፕስን ብራንድ በደንብና በግልጽ በሚያሳይ መልኩ የእናንተን ፈጠራ ወይም ክሬቲቪቲ የታከለበት ቪዲዮ መስራት ነው። ቪዲዮን ከመልቀቃችሁ በፊት ግን መርሳት የሌለባችሁ ነገር የሎሊ ችፕስን የቲክቶክ አካውንት ፎሎ ማድረግ እንዲሁም ደግሞ የሰራችሁትን ቪዲዮ ሃሽታግ ሎሊ ችፕስ ብላችሁ ፖስት ማድረግ እንዳትረሱ። ሽልማቱም አንደኛ ለወጣ መቶ ሺህ ብር፣ ሁለተኛ ለወጣ ሀምሳ ሺህ ብር፣ ሶስተኛ ለወጣ ሰላሳ ሺህ ብር እንዲሁም አራተኛ ለወጣ አስር ሺህ ብር ነው። ቻሌንጁ የሚቆየው ለአንድ ወር ብቻ ስለሆነ ይሄ ቪዲዮ ለጓደኞቻችሁ እንዲደርስ ሼር አድርጉላቸው። መልካም እድል ሎሊ

ያው ነርሷ አሁን ባለበት ሁኔታ ምናልባትም እስከ ስድስት ወር እዚህ ሊቆይ ይችላል። እና ቦስ ወይ በስማ ቦስ ከማን ጋር ነው የሚሻማው? ለምን እንብላለውም? እንደውም እጂ ቦስ እንዴ ነው ተሻለ ቦስ እንብላ ብላ ሳይድ አይ ሳትጠሩ ለምን ትመጣላችሁ ሰው ቤት? ምን እንደው እንዲመ ዝም ብሎ መቀላወጥ ምን ማ ነው እንጠጣ። ዮ ቫይትስ ሬስቶራንት። መልካም ማቲያስ አቤት ቦስ። እንግዲህ አስር ከተማዎችን አስጎበኛለሁ ባልኩ መሰረት እዚህ ትግራይ ላይ የነበረንን የመጀመሪያ ሽርሽራችን ይሄን ይመስል ነበር። አረቦስ ግን ዝም ብለን አንድ ሁለት ወር ብንጨምርበት እኮ በጣም አሪፍ ነበረ። ክረምትም ገብቷል፣ አሸንዳም ደርሷል። በዛ ላይ በቃ ጠቅለል አድርገን ሄሄ ለአንተ ብዬ ስንትና ስንት ቢዝነስን ጥዬ እንደመጣው እያወቅ ጭራሽ ሌላ አንድ ወር ይደገም ትለኛለህ። ባይሆን መቀሌ እንዴት አያል አረቦስ መቀሌ ይለያል። የሰው ፍቅር፣ ያየናቸው ቦታዎች ሀውልቲ፣ ካስትል ያጎት ማነው ነው የአፄ ዮሃነስ ቤተ መንግስት፣ ጮማ መስቀሉ፣ ያንን የሚያክል መስቀል መትከላቸው፣ አዲግራ ድረስ ሄደን ጥሕሎ መብላታችን፣ ገረአልታ መሄዳችን። ኧረ የገረአልታማ ይለያል ቦስ። ከዛ ደግሞ አክሱም ድረስ ሄደን ያን ሁሉ ታሪክ ማየታችን። ቦስ ግን እንመጣለን አለ እንመጣለና፣ ግን ቦስ ያው እንግዲህ ጸባይ ታይቶ ላሸንዳ መመለሳችን አይቀርም። ቀጣይ መደረሻችን ግን እሱ አዲስ አበባ አድፈን የምናየ ሆናል። እና ማቲያስ፣ የትግራይን ህዝብ እንዴት አየው? አረቦስ የትግራይ ህዝብ ይለያል። በቃ በሄድንበት ሁሉ አክሱም፣ አዲግራት፣ ሽሬ፣ አልታ ሁሉም ቦታ ፍቅር ሲሰጡ ነበር፣ ሲንከባከቡን ነበር። እና በእውነት የትግራይ ህዝቦች ከልብ እናመሰግናለን፣ እንወዳችኋለን። እስኪ በትግርኛ በላት ይሞችኩም